አሁን ሚዲያ በዚህ ሰዓት ላይ ሁለንተናዊ ተጽዕኖ ኖርማሊ አለው እና ሚዲያ አካባቢያዊ ተጽዕኖ፣ ሀገራዊ፣ አለም አቀፋዊ ተጽዕኖ በጣም ከፍ ያለ ሁኔታ ላይ ነው እና የስልጤ ቅድም ከሬዲዮ ጋር የተወሰነ ሀሳብ እያነሱ ልኝ ነበር እና የስልጤ ቴሌቪዥን ከማቋቋም አንጻር እንደዚ ምንድን የታሰው፣ ምን እንቅስቃሴ እየተደረገ ነው? መልካም ሚዲያ የሁሉ ነገር ነው። ሁላችንም እንደምናውቀው ሚዲያ አራተኛ የመንግስት ኦርጋን ነው የሚባለው። አራተኛ እንግዲህ መንግስት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 ቀጣይ የሚሆነው ይህን የልጅታ ስራ ሰርተናል። ተሞክሮ አምጥተናል። ምን እንደሚያስፈልገን አውቀናል። ቀጣይ ይህን በልማት ማህበሩ አማካኝነት ከልማት ማህበርም በቦርድ አንዱ አጀንዳ ይህን ቴሌቪዥን እውን ማድረግ አለብን የሚል ነው። አንዱ አጀንዳችን፣ መነጋገሪያችንና ስለዚህ እሱን የባጠረ ጊዜ በዚህ አጋጣሚ የስልማ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 መጀመሪያ እሱ ሪኮግናይዝ መስጠትን እውቅና መስጠት አለብን። ታንኪዩ ማለት አለብን። እንግዲህ ትላልቅ ትሩፋቶች ሆስፒታሉን የአይረንዚ ዚህ ትምህርት ቤት፣ ሌሎችም በርካታ ውጤቶች መቁጠር ይቻላል። እና ይሄን አሁን የአዲስ የተረከበው የቦርድ አመራር ይሄን አሻራ ማስቀጠል አለበት፣ ይሄን ሌጋሲ ማስቀጠል አለበት ብለን የመጀመሪያው ስራ ያው የቦርዱ ሪፎርም እንዲደረግ ተደርጓል። ከዛ በኋላ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 ቅድም አሁን የሰው ኃይል ጥያቄ የሚመለሰው በሱ ነው። የአሰራር አደረጃጀት የምንለው ጥያቄ የኦርጋኖግራሙ አጠቃላይ የኦርጋናይዜሽን ድርጅታዊ መዋቅሩን ማሻሻል አለብን ብለን ከዩኒቨርሲቲ ጋር ከወራቤ ዩኒቨርሲቲ ጋር በመተጋገዝ ስራው ተሰርተዋል ማለት ነው። በዚህ አጋጣሚ ወራቤ ዩኒቨርሲቲን የማመስገን እወዳለሁ። ስለዚህ የዚህ የኦርጋናይዜሽን መዋቅራዊ የማሻሻል ስራ ተሰርተዋል። አንድ ጊዜ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 ስለዚህ የስልማ አሁን ባቀር ነው አሁን ትክክለኛ መንገድ ላይ ገብተናል። ይህን በእርግጠኝነት መናገር እችላለሁ። ኦን ራይት ትራክ ራይት ትራክ ላይነን ግን ደግሞ የማህበረሰቡ የሚጠብቀው ውጤት አለ። እስካሁን የዝግጅት ምዕራፍ የወሰደው ጊዜ ያለ ባጠረ ጊዜ ይህን ወደ ስራ አስገብተን የማህበረሰቡ ከስልማ የሚጠብቀውን ውጤት እንዲያገኝ ማድረግ አለብን። ሁሉም ግን ለዚህ መረባረብ አለበት። አጠቃላይ መልእክት ህዝቡ ይህን ለውጤታማ ለማድረግ የጀመርነውን ስራ